የፍቅር ትንግርት ልብ አንጠልጣይ ትረካ ደራሲ በርታክሌ ተርጎሚ ኃይለ ሥላሴ ማህሪ የፍቅር ትንግርት ምዕራፍ አንድ የመኳንንት መኖሪያ በሆነ አካባቢና ከቤሩ ድመ ቤት መኖሪያ ህንፃ ጋር ተያይዞ በሚገኘው ቤት ውስጥ ወይዘሮ ሲሊኒ የከፈተችው ቢሮ በዛ ቦታ መኖር ግር የሚያሰኝ ነበር። በርካታ ሰዎች የወይዘሮ ሲሊኒ ድርጅት በዚያ ስፍራ መቋቋም ተገቢ አለመሆኑንና ውጤታማ እንደማይሆን ይገምቱም ነበር። ወይዘሮ ሲሊኒ የምትሰራውን የምታውቅ በመሆኗ ድርጅቱን በዚህ የመኳንንት መኖሪያ አካባቢ ማቋቋሟ ሊያስገኝ በሚችለው ውጤት ላይ ተማምና ነው። ይህ ድርጅት በርካቶች እንደገመቱት ሳይሆን በተቃራኒው እያደገና እየበለጸገ ሄደ። ከመኳንንቱም ወገን የሆኑ ደንበኞችም ያዘወትሩት ጀመር። በወርሃ ግንቦት አንድ ቀን ጠዋት ላይ አንድ ሰረገላ ከመቤት ሲሊኒ ደጃፍ ቆመ። አንድ መልከቀናና የትልቅ ቤተሰብ ወገን የሆነ ሰው ከሰረገላው ወረደ። ከሕንፃው ውስጥ ትንሽ ጉርምርምታ ከተሰማ በኋላ አንድ የቤት አሽከር ወደ እንግዳው ቀረበ። ከሰረገላው የወረደው ሰው ጌታ ኦስዋልድ ዳረል ነበረ። እመቤት ሲልሚ ለመጠየቅ ቀጠሮ ስላለኝ ነው የመጣው በማለት የአድራሻ ካርዱን ለመጣው አሽከር አሳየ። የውስጥ ዕቃው በደንብ ወደ ተሟላ ክፍል ገባና ብዙም ሳይቆይ ከእንቁቱና ፊተ ብሩህ ፈረንሳዊት ወይዘሮ ጋር ተገናኘ። ጌታ ኦስዋልድም ግርማ ባለው ትህትና እጅ ነስቶ እሜቴ የማፈላልገውን ነገር አግኝተውልኝ ይሆን አላት። በተለሳለሰ ጥያቄ። ደስ የሚል ይመስለኛል ጌታ ኦስዋልድ፣ አንተ የምትፈልጋት አይነት እንደምትሆን የምተማመንባት ሴት እየጠበቀች ነው አለችው። ጌታ ኦስዋልድ እጅ ነሳት። እመቤቲቱም ቀጠለች። ወይዘሪት አግንስ ሄስቲንግስ ለስድስት ዓመታት ያህል የእመቤት ከአስልዳይን ልጆች አስተማሪ ነበረች። ዘንድሮ ግን ሁለቱም ተማሪዎቿ ከልጅነት ወደ አዋቂነት መሸጋገር ስለጀመሩ እሷም አገልግሎቷን አቋርጣለች አለች። እና ብቁ፣ ተሰጥኦ፣ የፈጠራ ሥነ ምግባር ያላትና ለምፈልግባት ቦታ የምትስማማ ትመስሎታለች እሜቴ ሲል ጌታ ኦስዋልድ ይጠይቃል ስለ እሱ እርግጠኛ ነኝ አለችው እመቤቲቱ ወይዘሪት ሄስቲንግስ 30 ዓመቷ ነው ከጥሩ እመቤትነት ጠባይዋም በላይ ሙያው የሚጠይቀውን የምታውቅ ነች በተጨማሪ ስለ ሴት ህጻናት አያያዝ ከፍተኛ ልምድ አላት ሴትየዋ እዚህ አለች ላገኛት እችላለሁ አለ። ጌታ ኦስዋልድ አሁንም በተለሳለሰ ጥያቄ መቤት ሲሊኒ መጥሪያውን አቀጨለች። የመጣውን የልጅ አሽከር ወይዘሪት ሄስቲንግስን እንዲጠራላት ነገረችው። ከጥቂት ደቂቃዎች በኋላ አንዲት አለባበሰ መልካም ሴት ወይዘሮ ገባች። ወይዘሪት ሄስቲንግስ ልዩ እርጋታና ግርማ ሞገስ ተላብሳ ወደፊት ቀረበች። ማዳም ሲሊኔ ከጌታ ኦስዋልድ ጋር አስተዋወቀቻት። እስክትወያዩ ልውጣላችሁ ብላ ወይዘሮ ሲሊኔ ክፍሉን ለቃ ወጣች። እመቤቴቱ ስትወጣ ጌታ ኦስዋልድ በጨዋ ስርዓት ብድግ ብሎ ለወይዘሪት ቴስቲንግስ ወንበር አቀረበላት። ምን ብሎ እንደሚጀምር ግራ ገብቶት እንደ መገር ጣት ያለው ቅርጹ ቅርጸ መልካሙ ፊቷን ሲመለከት ቆየና በድንገት ንግግሩን ጀመረ። ማዳም ሲሊኒ የምፈልገውን የነገሩሽ ይመስለኛል ማዳም ኤስቲንግስ አላት። አሁን አለችው፣ ረጋ ባለ ድምፅ የእህት ልጅ መልካም በመልካም ስነ ምግባር ሳታነጽ የተተዎች በመሆኗ ሙሉ ኃላፊነት ተቀብላ የምትከታተል ሞግዚት እንደምትፈልግ ነግራኛለች አለችው መልካም ስነ ምግባር አልሽ ይህማ ለስላሳ ቃል ልጅቱ የለየላት ጋጥ ወጥ ነች አለ ጌታ ኦስዋልድ በመደነቅ ምንም ስልጠና አልተሰጣትም ማለት ነው ጌታ ኦስዋልድ አለች በመገረም የምን ስልጠና የዱር የወይን ሀረግ ምን እንደሚመስል ታውቂያለሽ ተኮትኩቶ ተከርክሞ የማያቅ በተፈጥሮ ውበቱና ጉልበቱ እንዳሻው ለማደግ የተተወ የወይን ሀረግ ታውቂያለሽ የእቴ ልጅ የዚህ አይነት ነች አለ በውስጡ እያዘነ ወይዘር ቴስቲንግስ ትንሽ ግር ያላት መሰለች ይህች ደግሞ ከጥሮቹና በሥነ ምግባር ከታነጹ ከወይዘሮ ከአስልዳይ ልጆች በጣም የተለየች ተማሪ ነች ብላሰበች በውስጧ የእህቴን ልጅ የወይዘሪት ፖሊን ዳረን ባህሪ ልገልጽልሽ ይገባል አላት ጌታ ኦስዋልድ አንድ ትልቅ የአልማዝ ቀለበት ሲፈልቅበት የነበረውን እጁን ከሌላው እጁ ጋር አደራርቦ አንገቱን ደፋ ፊቱ ልውጥ አለና ነገሩን ቀጠለ። መቼም ወይዘሪ ቴስቲንግስ ይህ የዳረል ቤት በኢንግላንድ ውስጥ ካሉት ቀደምት የተከበሩና በጣም የኮሩ ቤተሰቦች አንዱ መሆኑን ለአንቺ መንገሩ አስፈላጊ ላይሆን ይችላል። ሟቹ አባቴ ጌታው ሂልድበርት ከማንም የላቀ ቁጥብና ኩሩ ነበር። እኔና አስራ ሁለት ዓመት የምበልጣ እህቴ ፊሊሲያ ነበር ልጆቹ። እኔ በውጭ አገር ተማርኩ። ተገቢ ኑሮዬን ከመመስረቴ በፊት ብዙ አገሮችን እንዳይ ብዙ ወንዶችና ሴቶችን እንዳጠና የአባቴ ምኞት ነበር። ስለዚህ ስለ እህቴ ሁኔታ ብዙም አላቅም። ከውጭ አገር ሳልመለስ ነው ከባድ መከራ የደረሰባት። አሁንም ገርጣ ያለው ቀለሙ ልውጥ ውጥ አለ። ይህን ዝርዝር ታሪክ ስላበዛው ብሽቅርታ ቅርታ እጠይቃለሁ። ወይዘሪ ቴስቲንግስ ግን ታሪኩን ካልተረዳሽው የእህቴ ልጅ ሁኔታ ሊገባሽ አይችልም። እንዴት እንደተፈጸመ ልንገርሽ እንዴት እንደተፈጸመ ልነግርሽ ባልችልም እኔ ውጭ አገር በነበርኩበት ጊዜ እህቴ የራሷን አዋረደች። በነባሩ የዳረል ግንብ የነበሩ በጣም ውድ የሆኑ ስዕሎችን እንዲያድስላት ጌታ ሄልድበርት ከቀጠረው አንድ ፈረንሳዊ ሰአሊ ጋር ኮበለለች። ነገሩ እንዴት እንደተፈጸመ አላውቅም። እናቷ ከመሞቷ ሌላ አባቴም ጨካኝና አኩራፊ ስለነበር ቤቱ አስጠልቷት ይሆናል ስለዚህ ወጣቱ ሳሊ ስለ ፀሐያማ አገር ትኩስ ፍቅር ሲነግራት ነው እውነት መስሏት ተቀብላ ይሆናል ምስኪን ልጅ አለ በሐዘኔታ አባቴ በንዴት ጦፈ ጁሊያን ስትራሽን በማይበርድ ቁጣው አሳደደው። አባቴ ሰውየውን ያለ እረፍት እያሳደደ ከድህነት ትቢያ ባይጥለው ኖሮ የተዋጣለት ሰዓሊ ይወጣው እንደነበር አምናለሁ። ከዚያ በኋላ እህቴ ይቅርታውን ብትለምነው እንኳን አባቴን ቢብሏት ቀረ። ስሟ በእኛ ዘንድ እንዳይነሳ ከለከለ። ስዕሏ ተሰባብሮ ተጣለ። ማንኛውም የእሷ የሆነ ነገር ሁሉ ከዳረል ግቢ ተለቅሞ ወጣ። ከውጭ አገር በተመለስኩ ጊዜ ከአባቴ ጋር ባደረግነው የማይረሳ ውይይት ከእቴ ጋር ለመገናኘት ብቃጣ ከውርስ ውጭ ከማድረግ በተጨማሪ እንደሚረግመኝ ዛተብኝ። እኔ ግን የት አገር እንደነበረች እንኳን አላቅም ነበር። ምስኪን ልጅ መሞቷን ስሰማ ግን ሞቷን ያፈጠነው ችጋር መሆኑን አልተጠራጠርኩም። መሞቷንና አንዲት ልጅ መውለዷን አባቴ ነገረኝ። በዚህ ሳያበቃ አይኗን ደግሞ ላያትና ከሷ ጋር ምንም ግንኙነት ላያደርግ ከተስማማ ልጅቱን ተቀብሎ እንደሚያሳድግለት ለሰዓሊው ለጁሊያን ጻፈለት። መልሱን አንቺም ልትገምችው ትችያለሽ ወይዘሪ ቴስቲንግስ፣ ድርቅ ያለ እንቢታ እና ነቀፌታ ነበር። ከደብዳቤው ጋርም በህፃን እጅ የተሞነጫጨረ ማስታወሻ አብሮ ነበረ። አባቴን ወደዋለሁ፣ አንተን አልወደም። ከአንተ ጋር ልኖር አልችልም፣ አለመጣም። ጨካኝ ሰው ነህ። ውድ እናቴ እንድትሞት አድርጋል፣ ተብሎ ተጽፎ ፖሊን ለስትራዥን የሚል ተፈርሞበት ሲያይ አባቴ የተነደደ አባቴ ግን አየሽ፣ ወይዘሪ ቴስቲንግስ እስኪሸመግል ኖራ እኔ እንኳን በሱ እግር በተተካው ጊዜ ወጣት አልነበርኩም። ሀብቱን ሁሉ ለእኔ ተወልኝ የዳረልና የኦድ ላይ ንጉሣዊ ጉለት ግን እንደማይነካ ታውቂያለሽ። በኑዛዜው ስለ ብቸኛዋ የልጁ ልጅ ምንም አላነሳም። እኔ ግን ተግባሪ ሁሉ ካላደላደልኩ በኋላ ተግባሪን ሁሉ ካደላደልኩ በኋላ ልፈልጋት ወሰንኩ። አስር ዓመት ሙሉ ወደ ፈረንሳይ፣ ወደ ኢጣሊያን፣ ወደ ስፔን እና ሳአሊው ተጠግቶበት ይሆናል ብዬ ካሰብኩት አገር ሁሉ ስላላክ ኖርኩኝ። የአስራ ሰባት ዓመት ቆንጆ ሆና ለነበረችው ለፖሊን አንድ ነገር እንዳደርግላት በመሞቻቸው የመጨረሻ እሳት ከጻፈልኝ ሶስት ወር ሆነው። በዛ ጊዜ ለጥቂት ዓመታት ፓሪስ ውስጥ ኦርሞ መንገድ ይኖር እንደነበረ ወቅኩ። ወደዚያው በማምራት እሱን አስቀብሬ ልጅቱን ወደ ኢንግላንድ አስመጣኋትና የዳረልን ቤተሰብነት ስምና መብት እንድታገኝ አመቻቸው። ይህን ሁሉ ሳደርግ ግን የገባሁት ኃላፊነት እስከምን ድረስ እንደነበር አላውቅም ነበር። አየሽ ወይዘሪ ቴስቲንግስ፣ ፖሊን ወራሽ እንድትሆንና ዳረል ግቢንም በእኔ ምትክ እንድትገዛበት ነበር ምኞቴ። ሌሎች ዘመዶች የሉኝም። ግን እስኪ ለሁሉም ተስፋ አልቆርጥም። ምን ሊደረግላት እንደሚቻል አንቺም ወደፊት ልታዩ ትችያለሽ። ጉድለቶቿ ምንና ምን ናቸው አለችው ወይዘሪ ቴስቲንግስ ጌታ ኦስዋልድ ጭንቅ ሲለው እጆቹን አወናጨፈ በአጭሩ ልንገርሽ ከሳሌዎች ጋር ስለኖረች ከጾታ ብጤዎቿ የተገናኘችና የተዋወቀች አትመስልም ስለ ስነ ምግባር ምንም የምታቅ የማታቅ ዘላነች ትንሽ እንኳን